ወንድምሽ መሸዋር ላክልሽ፣ እና ማን መጥቶ የወሰድሽ እያለሽ ነው። ወንድም ይወይን፣ ወንድምሽ ማ ያለው የምን አይደለ፣ እዚህ ሰው ልላክላት እያለ ነው። እንዲያሳክማት ትሄድ እያለ ነው። መሄድ ትፈልጊያለሽ? እየጠየቅንሽ ነው። እዚህ ሳሪ ቤት ነው ያለሽው አሁን። ቲክቶክ ላይ ሳሪ አታውቅም እኮ ብታያት፣ እና ሲቱም ድንብርብር ብሏታል። ማንም አይመጣም፣ አታልቅሽ፣ ማንም አይመጣም። እኔ ጋር እኮ ነው ያለሽው፣ ማንም አይመጣም። አውሪያት፣ በሳራና አውሪያት፣ ሳራ፣ ሳራ፣ አውሪያት፣ ሳራ፣ ሳራ፣ እየጠየቅንሽ ነው። ጠይቂያት ሳሪ

ማንም አይወስድሽም። ሳራ ናት እኮ ሳራ። ትናንት እናወራሻት። ላውድ ላይ አድርጊው፣ እኔ ላውራት። አይሰማትም? ይሰማታል ግን፣ እነማን ናቸው መተው የሚወስዱ እንዳለች ነው ኤስ ዝም ባይ የምትሉት ግን ጤነኞች አይደላችሁም። እሷ እኮ ናት ከመንገድ ላይ አነሳቻት። አረሰና ይኑራችሁ እናንተ ጋይስ፣ ወንድሟ ማሬ ይሰማል። ኤስ ነኝ ኔትወርኩም እያስቸገራት እኮ ነው ጋይዝ፣ ወንድሟ እዚያ ሳርዬ ልጅቷ ማውራት አትፈልግም፣ አላውራ እያለች ነው። ወንድሟ የለም እኮ ወንድሟ አይደለም እኮ የሚወስዳት ነው የወንድሟ ጓደኞች እኮ ናቸው። ዘመዶቿ እኮ ናቸው የሚወስዷት፣ ወንድ ነው። ምን አልሽ? ማርያም ልጆቹ ያገኙኛል። በቃ ልጅ ትክክል አይደለችም። አይምሯ ላይ የተጻፈው እነዛ ሰዎቹ ብቻ ናቸው። ይይዙኛል፣ አልወጣም ከቤት ነው እያለቻለችው። ከቤት አልወጣም፣ ይይዙኛል። ይሄ ብቻ ነው አማርኛ አሁነ ሽ መሆን ያለበት ነገር እዛ እንትን ተምትል ቤተሰብ የሆነ ሰው ይውሰድና በስነ ስርዓት አሳልከው

ስትል እግሯ እስከታች ፊት አብጦ እጇ ተሰብሯል። እጇ ይሄ አንድ እጇ ማደንዘዣ እንድትወጋ ነገር ደንዝዟል እጇ ታርጊ ምግብ አትበላ። እኔ ራሱ አልቅሽ ማታ እናቴ ትም ስትጩ እናቴን ገደሏት ስንት ትጣራለች። አት እንደዚህ አታርጉኝ ባካችሁን፣ አትድፈሩኝ ባካችሁን። ጮክትና ትነሳለች እናሳለች። ቢጨንቀኝ እምነት በጠበጥኩኝ። ከዛ በኋላ ስንት ነገር ሆንኩኝ እኔ። እንኳን ማታ መወለድ ቋንቋ ነው። አንተ ከእናቷ ከናቷ ማኅፀን ስላልተወለድኩ አይደለም። እንደዚህ ይልቅ እንትን መከፋፈል ሳይሆን መከፋፈል ነው እኛን ወደ ወደኋላ ያስቀረን። እኔ ኔ ትናትሆ ሬ ማፍንም ነበረ። አንች ኮ የምትችዩን ነገር አሳምር እህትህ ናት። ቢያንስ ሌላ ውሳኔ እንኳን ብትወስኑ መጀመሪያ እሷን አረጋጓት በጥሩ ንግግር። እናንተ ጋር እንድትመጣ ጥሩ ንግግር ተነግረው ቀሯት። እንኳንም ፈጣሪ ያተርፍልን። አንቺም ብዙ ነገር አድርገሽላታል፣ አግዘሻታል። ከዛኛ ቤተሰቦቿ መተናል። የተደረገውን ነገር በሚዲያ ይተን መተናል። ስለዚህ እንውሰዳትና የሚያስፈልጋትን ሁሉ ነገር እናደርግላት፣ እናረጋጋታለን። ኢትዮጵያ መሄድ ካለባት ኢትዮጵያ ሰፈር እንልካታለን። አለቀ ውጪ። በቃ እሺ። ስለዚህ አሁን ትናገር እሷ፣ ክፈችላትና ማይኩን እሷ ትናገር። ማሬ እንትንሽ ድምፅሽን ከፍ አድርገሽ ተናገሪ፣ ተናገሪ። እኛ በቤተሰብ መካከል መግባት አንቺ ምክንያቱም ይከብዳል። እኔ ትናንትናሞች ናቸው። አ አውሪ አሻዋን አጥፍታብን ነው ሳሪእ ይራእሺ ቆይ ወንድሜ ቆይ አንተማ ቆይ እንምንደ ማሬ ተናገሪ አንቺ ተናገሪ ውዴ እራሷ ትናገር ተናገሪ ባንደበትሽ ተናገሪ ይኸውልሽ ይቺ ልጅ አነሳች ለጊዜው ነው ስለዚህ ቤተሰብሽ ቤተ ገባሽ ያሸ ዛቸውለውኮብልሽ ነበር ለ ልጆቹም አይቀሩም ልጆቹም እያዛሉ እኮ መጀመሪያ አንቺ ጤና ነው እንጂ እኛ የምንፈልገው ቅድሚያ አንቺ ጤና ነው። ልጆቹም አንቺን ደፍረው አንቺ እንደዚህ አርገው ማንም አይለቃቸውም። ይሄ እኮ ግድ ነው ነው ለዚህ ልጆች እሱማ ከወንድሞችሽ ጋር ከእህቶችሽ ጋር ከዚህ ከሚዲያ ካለው ሰው ጋር ተባብረን ሳውዲ ካለው ሰው ጋር ተባብረን እነሱን፣ አንቺ ደህና ወደ ራስሽ ስትመለሽ ፍንጭ ትሰጭናለሽ። ፍንጭ እንዴት ነው እነማን ነበሩ እንዲ የሚያወሩሽ። መጀመሪያ አንቺ መረጋጋት አለብሽ፣ አንቺ ሰላም መሆን አለብሽ። ደግሞ የእናትሽ ልጅ የአባትሽ ልጅ እህተሽ ወንድሞችሽ እያሉ እዚህ በምንም ተአምር ልፈሪ አይገባም። ምክንያቱም በቃ ቤተሰብ አለሽ። ወገን የሌለው ዘመድ የሌለው በየሜዳ ወድቆ ይቅር እንጂ። ስለዚህ ያንን ደግሞ እኛ ማድረግ የምንችለው አንቺ ሰላም ስትሆኝ ብቻ ነው። ሰላምሽን ለማግኘት ደግሞ የራሴ የምትዩ ያስፈልግሻው። እነዚህ ሰዎች ዘመዶችሽ ከሆኑ ያክስት ልጅ አጎት ካለሽ ካለች፣ ለምን እሷ ስትቸገራለች? እሷ ጋር ሄደሽ ታከሚ፣ እነሱ ጋር ሄደሽ ታመሚ። አለ ብለሽ ችግር አለ ብለሽ የምትዩ ነገር ካለ ዛሬም፣ ነገም፣ ከነገ ወዲያም እኔ ከጎንሽ ነኝ። በደቂቃም በሰከንድም እኔ አለው። እሺ ስለዚህ አንቺ በየትኛውም ቦታ ብትሆኝ የትኛውም ዓለም ላይ ብትሆኝ እኔ አግዝሻለሁ እኔ ይረዳሻለሁ፣ ቃል ገብቼ እልሻለሁ። ግን አሁን ደግሞ እንደ ወንድም ወንድም ይሰማዋል፣ እንደ እህትም እህት ይሰማታል። ሰው እንደሌለው እንዴት እንደዚህ እንሆናለን ካሉ ትክክል ናቸው። ቤተሰቦች ናችሁ። የእናትሽ ልጅ ወንድምሽ ነው። ከሱም ማምለጥ የለብሽ። ወንድም ትንሽ እንኳ ቢሆን እንደ ትልቅ ነው መታየት ያለበት፣ መከበርም አለበት። ስለዚህ እኔ ላነጋገሩ ለስጠቱ ቅድም ነግሬዋለሁ፣ ሥርዓት አልበኝነት እንዳየውበት። ግን አሁን ደግሞ ምንም ቢሆን ምንም ወንድምሽ ስለሆነ እሷንም ከምናስቸግር ቁጥሯ አለሽ። ቁጥሯን ያዢ፣ የዙዬን ቁጥር ያዥ፣ የእሷን ቁጥር እንሰጥሻለን። የነጽ ሴፍ አድርጊ ከምትፈልጊው መልኩ እኔ አስገባሁ። እሺ ማርያም፣ እኔ ከጎንሽ ነኝ የደፈሩሽን ሰዎች ለማውጣት ከጎንሽ፣ ግን አንቺ ተረጋጊ። ይችንሽ ትክክል ተደፍራ ከሆነ ብለን ስንል አዎ ተደፍሬያለሁ ስትል እኔ ማረጋገጫ ፈልጋለሁ አልኩኝ። ለመደፈርሽ ምን ማረጋገጫ ስትለኝ፣ ይቺ ኤስ ትወስድሻለች፣ ታነሳሻለች፣ ወስዳ ታስመረምርሻለች ስላት፣ እሺ እመረመራለሁ ለመደፈሬ እመረመራለሁ አለች። እንደዚህ ለመሆን ይመረመራለሁ አለች። ዛት ሚንስ ልጅቷ በሆነ ጎን እውነት አላት። ምክንያቱም በአንድም በሌላም ሰበብ ይቺ ልጅ ወጥታ በቃ ወዳም ሂዳ ይሁን ምንም ብላ ይሁን ኦረዲ ተጎርታለች። ተጎርታለች ቦይ ፍሬንዷ ሚሁን ገርል ፍሬንዷ ሚሁን ዋቴቨር። ግን ልጅቷ የተናገረችው አንድ ሰው አይደለም ሁለት ናቸው፣ አላቅም የለበሱት ማስክ ነው ብላለች። አሁን ይቺ ደግሞ ያነሳቻት ልጅ ስትወስዳት እግሯ በጣም ፍርክክ እንዳለ መራመድ እንደማትችል አፋውኑ እንደቆሳሰለ በጣም እንዳመማት ነገረችን። ከዚህ በላይ ምን ማስረጃለን? እሺ ንገሩ። አንድ ሁለተኛ ደግሞ ወንድሞ ሚዲያ ላይ ለመወተሽ ነው ብሎ ያላት እሷ እንዳለችው እንደውም ስትመጣ ምንድን ያለችው የብርም የምንም እገዛ አይደለም ፈልጋ የመጣችው ቪዲዮ ቀርጸው አሳይተውኛል። ስለዚህ እኔ ይህንን ቪዲዮ ለቤተሰቦች ቢያሳዩብኝ እሞት አለው ስትል፣ ከጤናሽ የሚበልጣለ ወይ በርች ጠንክር የሆነብሽን ንገሪኝ። አንቺ ነሽ መጀመሪያ የምትቀድሚው ብዬ እኔ ነኝ አበረታታኋት፣ እንጂ እሷ ለመናገር ራሱ ፈቃደኛ አልነበረችው። ስለዚህ ይቺ ልጅ አሁን አንተ እንደምትለው ወንድምየው እንደምትለው ፈልጋ ሂዳም ይሁን ወጣም ይሁን ወርዳም ይሁን ሴት ናት። ሴት እስከሆነች ድረስ በአንድም በሌላም ሰበብ ጥቃት ይደርስባታል። ጥቃት ደርሶባታል። እኛ ጋር ደግሞ ስትመጣ ወንድሜ በመጥፎ ነገር አይደለም። አይኖ ዘመድ አላት፣ ወገን አላት። ከአንዱ ከዘመዱ አንድ አሁን የመጣች ዘመድ ነኝ የምትባል ሴትዮ በቪዲዮ ውጪ ስትባል አልወጣም የፈለገ